ሰላም ውድ የኒሆን ቻናል ተከታታዮች እንዴት ናችሁ? ደና ናችሁ ወይ? ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን እንግዲህ የኢትዮጵያ ቆይታችን ምን ይመስል ነበር የሚለውን ነው የማሳያችሁ። ያው በስራ መብዛት ምክንያት ብዙ ቪዲዮዎችን መቅረጽ አልቻልኩም። ሆኖም ግን ያስገረሙኝን ነገሮች እንዲሁም ደግሞ አንዳንድ ቦታዎች ሲሄድ በተቻለኝ አቅም ለመቅረጽ ሞክሬያለሁ። ሶ ይሄንን ቪዲዮ እስከ መጨረሻው አይታችሁ የተለመደውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ወደ ቪዲዮ ጋይስ ፍርስ ዴይ ኢን ኢትዮጵያ እንደቀጠለ ነው። ባይገርማችሁ ማለት ነው ጋይስ በመጀመሪያ ቀኔ ጉንፋን ተያዝኩኝ። አክቹዋሊ የጀመረኝ ኤርፖርት ውስጥ ማለት ፕሌን ውስጥ ነበር የጀመረኝ፣ ግን አሁን ደግሞ ጭራሽ ባሰብኝ፣ ለምን እንደሆነ አላውቅም። እና ዛሬ ኦልሞስት ምንም አላረኩም ማለት ይቻላል። የሆነ ሰዓት ብቻ ምግብ ለመብላት ነው የወጣሁት። ሶ የመጀመሪያ ሚል እዚሁ አካባቢ ቅርብ የሆነ በርገር ነገር አግኝቼ እዚያ ነው የበላሁት። እና እዚሁ አካባቢ ደግሞ የሆነ ሰርግ አለ። እኔ የቱ ጋር እንደሆነ አላውቅም። ቆይ ብቻ ወደዚህ አካባቢ ማለት ነው። ለእናንተ ላይሰማችሁ ይችላል፣ ግን የሆነ ሰርግ አለ እና በቃ በጣም እየረበሽ ነው ያለው። ኤኒዌይስ ጋይዝ ሶ ከዛሬ ጀምሮ እንደዚህ ራንደም ቪዲዮዎች ሰራላችኋለሁ። ምን አስተማረ ምን አንዳትሉ ደግሞ ይሄ ጀስት ራንደም ቭሎግ ነው። አላ በቃ አብራችሁ ይዋሉ አይነት ቭሎግ ነው እንጂ እንዲህ የሚያስተምራችሁ ምናምን ነገር አይደለም። ስለዚህ አክቹዋሊ ትማሩበታላችሁ ግን ራንደም ቪሎግ ነው። በቃ ዝም ብላችሁ ቪሎግ የምትፈልጉ ከሆነ ፖስት ላችኋለሁ ሶ ያ የመጀመሪያውን ቪሎጋችንን በዚህ እንጀምራለን ማለት ነው እና ዝብርቅርቅ ያለ የሚሆነው ባይ ዘ ዌይ ጀስት የምሄድባቸውን ቦታዎች ማሳያችሁ የትምዳት ኢትዮጵያ መጥቼ ያገኘኋት የመጀመሪያዋ ሰው አንዱ ደግሞ ይደናበራል እዛ ማለት ነው አብረውም አሁን ገና ነው ያየኝ ማለት ነው። ካሜራ አይወድም። ጋይስ ማናጀሪ ነው ግን ካሜራ አይወድም። ኤዲት ማድረግ ብቻ ነው የሚወደው እሱ እና ፖስት ማድረግ የሆነ ቦታ ይዞ መተዋል። የት እንደሆነ ግን አላውቅም። የት ነው ይዘኝ? ቤተ መንግስት በመምጣትሽ ምን ተሰማሽ? ሲያምር ግን የምር እንደ በቃ ቶኪዮ ማለት በለው እኮ ጋይስ እውነት በጣም የሚያምር ቦታ ነው የመጡት። ላይክ ቤተ መንግስት ያለ ምን ደበረ ቤቱ ቤተ መንግስት ፓርኪንግ ያለ እ ይሄ ፓርኪንግ ነው እና የሁሉ ምግብ ቤት አለ ምናምን። እውነት ጋይስ በጣም ነው የሚያምሩ። አያችሁ የጾም ምግብ አለ ምናምን። ልክ ጃፓን እንዳለው ሼር ነው የምትበሉት ማለት ነው። ከሁሉም ገዝታችሁ ቴብሉ ሼር ነው እዛ፣ የፈለጋችሁበት ጋር ቁጭ ብላችሁ ምናምን ነገር መብላት ትችላላችሁ። ሰው ጋይስ፣ ኢትዮጵያ ከመጣሁ በኋላ የመጀመሪያ እንጀራ ልበላ ነው። ከአንድ ዓመት በኋላ የኢትዮጵያ እንጀራ እዚህ ማለት ነው። የዛሬ ዓመት ነው የበላሁት። ዓመት የመጣሁት ስለሆነ የዛሬ ዓመት በደንብ በልቻለሁ። ግን የኢትዮጵያ እንጀራ ለምባላ ኤኒዌይስ፣ እንዘዝና ምግቡ ሲመጣ እንገናኛለን። ቦታውን ግን ጋይስ በጣም ነው የወደድኩት። ምንም ብለጣው ነው ሲናል ምንም ብለጣው ነው ጋይስ፣ ደስ የሚለው ማለት ነው። እንደዚህ ሬስቶራንቶቹ አሉ። ከዛ ግን የፈለጋችሁትን መምረጥ ትችላላችሁ፣ አላችሁ ከባህል ምግብ ቤቱ ማዘዝ ትችላላችሁ፣ ከዚህኛውም ማዘዝ ትችላላችሁ፣ ላይክ ጃንኪ ምናምን ነገር ማለት ነው። እና እስቲ ሜኑ እያየን አሁን እንመርጣለን። ሶ ጋይስ ያው ያዘዝኩት ጥብስ ተፈርሾ በዱለት ከዛ የሚመጣውን እናየዋለን አብርስ ትተማመናለን? በሚመጣው ተመሳሳይ ነው የሚመጣው ወይስ ፒክቸር ላይ እግዚአብሔር ይመስገን እርግጠኛ የቤቱን ስም ያው ፕሮሞት ስናደርግ ሲከፍሉም እንነግራቸዋለን ግን አሪፍ ምግብ ነው ያላቸው በልተን በልተን ደግሞ እንነግራቸዋለን ይሄ ምንድን ነው ቤተ ችክን ሻርማ አሪፍ ነው። ያው እዚህ ጋ ችክን ሻርማ፣ ከዚህኛው ደግሞ የባህል ምግብ አዘናል። እሱ ደግሞ እዚህ ይመጣል። ለናፈቃችሁ ሰዎች። አንተ ለነገሩ አለች የሸርሞ አሰውም የኛው ሁሉም አሪፍ ነው። ቅዱስ የተባረከ ቤታን ብላ የመጀመሪያ እንጀራ ማለት ነው። ኢትዮጵያ ከመጣሁ የመጀመሪያ እንጀራ በቃ። እናንተ ማንኪያና ሹካ ላይ ናቸው። ተበላ ተጠጣ፣ ጋይስ። በጣም ነበረ የሚጣፍጠው። እና ግን ብርዱ እንቀጠቀጠኝ በጣም። ስማ እኔ ያሰብኩትና ያገኘሁት አንድ አይደለም ጋይስ። እዛ ያለው ያሰብኩትኝ፣ የሆነ እንዴት ነው ትንሽ ሞቅ ይላል ምናምን ነገር ብዬ እንዲ የሆነ ቢትልስ ነገር ቁምጣ ምናምን ነው አድርገህ የመጣሁት፣ እና እዚህ ግን ብርዱ አልተሻለም። እና እስኪ ስንወጣ ደግሞ የምሽቷን አዲስ አበባ እናያታለን፣ ታምራለች። የቀን ይሻላል፣ የማት ማታ ይምራል። የማታውን ደግሞ እናየዋለን። እና ጋይስ ይኸው አሁን እየወጣን ነው፣ በልተናል። ይጣፍጥ ነበር ማለት አሪፍ ነበራል እና የማታዋን አዲስ አበባ ቆይ ላሳያችሁ። እንዴት እንዴት ናችሁ? የኢትዮጵያ ቆይታችን እንደቀጠለ ነው። ሶ አይገርማችሁ ማለት ጉንፋኔ አሁን ገና ትንሽ እየተሻለኝ ነው። ላይክ እንደውም ቶንሲል ምናምን ላሞ ነበረና አሁን ገና ትንሽ እየተሻለኝ ነው። ቪዲዮ ግን ጋይስ በስማ ማዛን የሆነብኝ ምንም መስራት አልቻልኩም። ስራ ምናምን በዛብኝ እንዳልኳችሁ የስራ ትሪፕ ስለሆነ መቅረጽ አልቻልኩም እና ግን ተስፋ አልቆረጥ ነው ው እየቀረጽን ነው እስካሁን ካየሁት ነገር ጋይስ አዲስ አበባ በጣም ነው ያማረባት። በጣም አንድ ቀን በማታዩዋት ሌሎን ደሞ በቀን አይቻታሉ፣ እና ላይክ በጣም ነው ያማረባት። ኦ መንገድ ላይ ብሎግ ማረግ ጋይስ ያስፈራ አረ። ምክንያቱም አማርኛ ሰው ስለሚሰማ እዛ ጃው ኮንሲዮን ላይክ አማርኛው ምናምን ነገር ስለማይታወቅ አማርኛ ስለሆነ የማወራው ምናምን ብዙም አይደብረኝም። እዚህ ግን የምትወሩትም ምናምን አማርኛ ስለሆነ ሁሉም ሰው ምናምን ዞር ዞር ብሎ ያያችኋል ማለት ነው። ያው guys 22 አካባቢ ነው ካፒታል ሆቴል ያያችሁ እዛ ጋር። ሌላው guys አዲስ አበባ መጥቼ በጣም ከገረመኝ ነገር ማለት ነው እያቸው ላይክ ልክ እንደዚህ የሰፈር ፓርኮች ምናምን አሉ ማለት ላይክ ያላል መሰለኝም ነበር እኔ ግን እዛ ጃፓናውን ሳሳያችሁ ነበረ ላይክ በየቦታው አንድ ቀበሌ አንድ አለው የራሱ እንደዚህ የልጆች መጫወቻ ምናምን ፓርክ ማለት ነው፣ ልጆች የሚጫወቱበት ኳስ የሚጫወቱበት ምናምን ፓርክና እዚህም ማየቴ በጣም ደስ ያለኝ ላይክ ምናልባት እኔ ያለሁበት ቦታ ብቻ ሊሆን ይችላል፣ ሌላ ቦታ ሄጄ አላየሁም። ግን እኔ ያለሁበት ቦታ ብቻ እራሱ ሁለት ነው ያየሁት ማለት ነው። ትንሽ አለፍ አለፍ ብሎ ሁለት ነው ያለው እና ይሄ ላይክ ለልጆች መጫወቻ ታስቦበት ምናምን ከሆነ በጣም አሪፍ ነው። ይሄው በጣም ነው የሚያምረው። በዛ ላይ ግሪን ነው ምናምን ነገር ደስ ይላል። እና ይሄ ነገር አስገርሞኛልም ደስ ብሎኛልም። የኢትዮጵያ ብሎጋችን ጋይስ እንደቀጠለ ነው። ምንም እስካሁን የቆመ ነገር የለም። ሶ ጋይስ፣ ከመሸ አንድ ጓደኛዬ እራት ካልጋበዝኩ አለኝ። ምንድነው የምጋብዘኝ ስለው ደግሞ ጥሬ ስጋ ብሎ ያው የሆነ አስጨርጨር ጨርጨር ይዘው ነውና እኔ ደግሞ ብቻዬ የምሄድ አልፈለኩም። ለምን ብቻዬ እሄዳለው እንዴ? ፋሚሊዎቼንም ይዣቸው ነው የሚሄደው በተለይ ጃፓን ያሉትን እንዴ፣ በደንብ ነው ይዣቸው የሚሄደው ብዬ አሁን ወደዚያ ልሄድ ነው ማለት ነው። አብረን እንሄዳለን። ሌትስ ጎ ጋይስ የፈጠነ ማለት ተገኝቷል አይበላቸውም። እና አሁን እየተጓዝን ነው፣ ሌላ ታሪክ ካሳንቺስ። ጋይስ ሌላ ታሪክ ውስጥ ነው ያለችው። በጣም ያማረባት ነው የምላችሁ፣ በጣም እንዳለ በቃ ፏ። በማታ በተለይ በጣም ነው የሚያምረው፣ ብርሀን ነው ምናምን ነገር ሌላ። ጋይስ አዲስ ነገር ያየሁት ማለት ነው ፓርኪንግ እስካን አርጋችሁ ትከፍላላችሁ። ያው ልክ እንደ ጃፓን ማለት ነው። እዚህ ጋር ታቆማላችሁ ምናምን ነገር እዚህ ጋር ምናምን፣ ከዛ ስትወጡ እስካን አርጋችሁ ነው የምትከፍሉት። ጋይስ አዲስ አበባ አድጋለች፣ አናዘር ሌቭል። አይርሚ ሸገር አድጋለች እንዴ! እስካን አርገን ከከፈልን ምንም ያው ልቤን ሰበሩት። ሰፍ ብዬ መጥቼ የወታደር ቦርሳ ይዤ በጎዳ ምናምን መጥቼ ጥሬ ስጋ አልቋል አልተባለም። አይ ችግር የለውም፣ የመጣንበት ሰዓት መሸት አድርገን ስለመጣን ችግር የለውም። ኔክስት ዴይ በጠዋት ነው የምንመጣው። ያ ብቻ ግን ጋይስ፣ ቫይቡ በጣም ነው ደስ የሚለው። አልገባችሁም? እንት ጋይስ፣ ቦታው ማለት ነው እንዴት እንዳሸበረቀ ነው እምላለሁ። ኤኒዌይስ እስከዛ ድረስ ግን ምን ምንድን ነው ያዘዝነው ሸክላና ከረሜላ ሸክላና ከረሜላ እንበላለን። እስከዛው የትም እንዳት ያው፣ ጋይስ እንግዲህ ከረሜላችን መጥቷል። ጥሬ ስጋ ባናገኘ ኢቺን እንግዲህ እንቀመሳለን ማለት ነው። እና ጋይስ ጓደኛ ያልኳችሁ ባይዘዌ ማለት ነው፣ እዛ ሁሌ ነው የሚመጣው። ጃፓን እና መምጣት የምትፈልጉ ሰዎች ራሱ ኮንታክት አድርጉት። በቃ ይዟችሁ ነው ከአንዳንድ ክንፍ ነው። ክንፍ ዋን ስቶፕ፣ ዋን ስቶፕ ትራቭል ኤጀንሲ ይባላሉ። እና የዋን ስቶፕ በቃ አንደኛ አንደኛ ብራዘር ነው። እሱ ጋር ሂዱ ቀጥ ብላችሁ ማለት ነው፣ ወደ ጃፓን መምጣት የምትፈልጉ ሰዎች፣ ትራቭል ማድረግ የምትፈልጉ ሰዎች። ከዛ ስትደርሱ እኔ እዛ ትደውላላችሁ በቃ እና ዛሬ ኢትዮጵያን እኔ እያስጎበኘሁት ነው ያለሁት። ካሳንቺስ አካባቢ ምናምን ትንሽ ዞር ዞር አደረኩት።

እዛ ዋሳቢ የሚባል አለ ለሱሺ ላይ የሚደረግና ቴስቱ ልክ እንደሱ ነው። በጣም ወዶታል ገለስ ጥሬውን በቃ እየበላው ነው የምላችሁ። ፋይናሊ ጋይስ፣ ያው ሸክላችን መጥቷል። ሸክላችን መጥቷል። እቺ ደግሞ እንግዲህ ልክ እንደዚህኛው እናጫውታታለን። ያው ብቻ ጋይስ የሆነ ስጨርጨር በጣም አሪፍ ቤት ነው እና ስጋው ራሱ እውነት በጣም ደስ ይላል። ማታ ነው የመጣ ነው አክቹዋሊ

ቦታዎቹ ምናምን ነገር ጽድት ያለ ነው። ዛሬ አዲስ አበባ ከመጣሁ በኋላ ለመጀመሪያ ጊዜ ወደ ሱልታ ላይ ነው። ስራ በጣም በሶቢ ነበርና መሄድ አልቻልኩም ነበረ። ዛሬ ግን እስቲ እንሄዳለን፣ አብረን የድሮ ሰፈሪን አሳያችኋለሁ። አክቹሊ አሁንም ሰፈሪ ነው፣ ግን ያው የድሮ ሰፈሪን አሳያችኋለሁ። እስቲ ሄደን ያለውን ነገር እና ነገር በተቻለኝ አቅም በማሳየት ሞክራለሁ። ሌትስ ጎ ሰፈር ጋይስ፣ ከሰሜን ሆቴል ስኬት ስኬት እስከ አዲስ ገበያ አልተቀየረም። ተቀየረው ኮሪደር ልማት አልደረሰበትም። ሌሎች ግን እንዳለ ተቀያይሯል። ቀደም ብዬ እንደነገርኳችሁ እንግዲህ ያው ወደ ሱሉልታ እየሄድን ነው። እዚህ አካባቢ ያው ብዙም ለውጥ አላየው። መንገዱ ላይ አዲስ መንገድ እየተሰራ ነው። ከዛ ውጭ ግን ያው እንደ በፊቱ ነው። ብዙም የተቀየረ ነገር አላየውኝም። እንደሚታወቀው እንግዲህ ሱሉልታ አየሯ ምናምን በጣም የሚገርም የሚገርም አየር ነው ያለው። ያው ወደ ከተማ ውጥቼ ምናምን ብዙ ነገሮች ላሳያችሁ ፈልጌ ነበረ፣ ግን ደግሞ አልቻልኩም። የሄድኩት ያው ለትንሽ ሰዓታት ብቻ ነው። እሱንም ቤተሰብ ለመጠየቅ ብቻ ስለሆነ አልቻልኩኝም። ብቻ ግን ያው የቀረጽኳቸው የተወሰኑ ፍቴጆች ላጋራችሁ። ሌላኛው ደግሞ እንግዲህ ጋይስ አዲስ አበባ ዩኒቨርሲቲ ውስጥ ያለ አንድ ሙዚየም ውስጥ የመግባት እድል አግኝቼ ነበረ። እዚህም እንግዲህ በጣም አሪፍ ቆይታ ነበረኝ። ሆኖም ግን ለዩቲዩብ ቪዲዮ መቅረጽ አይቻልም ስለተባለ ለዩቲዩብ ቪዲዮ መቅረጽ አልቻልኩም። ግን ያው በተቻለኝ አቅም እዚህም በስልኬና በካሜራ የተወሰኑ ፉቴጆችን ለመውሰድ ሞክሬያለሁ። እናም ይሄንንም ተጋበዙልኝ።

ዎች አሉ። ዋው! እዚህ ጋ የማንዶሊኑ ንጉሥ አርቲስት አየለ ማሞ፣ በዚህ በኩል እነ ሙሉ ቀን መለሰ። በጣም ነው የሚያምረው ጋይስ ዋው! እዛ ጋር ደግሞ ሮሚዮ እና ጁሌት የሚል ጽሑፍ አለ። በጣም ነው የሚያምረው ጋይስ በጣም ቦታው ጋይስ ዋው፣ አያልቅም አክቹዋሊ በጣም ሰፊ ነውና። እያለን እያለን እንግዲህ ጋይስ ወደ ማገባደጃው ደርሰናል። ያያችኋቸው ቪዲዮዎች እንደተመቻችሁ ተስፋ አደርጋለሁ። በቀጣይ ደግሞ እንግዲህ ተመልሼ የመሄዴ አይቀርም። በአሁኑ ያው በቂ ጊዜ ስላልነበረኝ የተወሰኑ ቦታዎች ብቻ ነው የሄድኩት፣ እሱንም ለመጎብኘት ሳይሆን ከስራ ጋር በተገናኙ ጉዳዮች በሄድኩበት አጋጣሚ ነው የቀረጽኩላችሁ። በቀጣይ ግን በአሪፉ አስበንበት ለቪዲዮ ብለን ወጥተን አሪፍ አሪፍ ቦታዎችን የማሳያችሁ ይሆናል። በቅርቡ ወደ ኢትዮጵያ መመለሴ ስለማይቀር ማለት ነው። ሰው ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምን